በተዓምር ከአውሮፕላን አደጋ ብቻውን የተረፈው አስገራሚ ወጣት እንዴት ያልተፈታው እንቆቅልሽ። በየቀኑ በዓለም ዙሪያ በሚሊዮን የሚቆጠሩ ሰዎች ይበራሉ። እያንዳንዱ በረራ የሰው ልጅ የፈጠራ ችሎታና ድንበርን የማለፍ ፍላጎት ምስክር ነው። ነገር ግን እንደዚህ አይነት አሳዛኝ ክስቶች ሲፈጠሩ ሕይወት ምን ያህል ውድና በቀላሉ ልትሰበር የሚችል እንደሆነች እናስታውሳለን። ሕይወት በውድ ትዝታዎች ባልጠበቁ ስጦታዎችና ገና ባልተጨበጡ ህልሞች የተሞላች ናት። እያንዳንዳችን የራሳችንን ታሪክ እንጽፋለን፣ የራሳችንን መንገድ እንቀይሳለን። በአንድ አውሮፕላን ውስጥ የሚሳፈሩ በመቶች የሚቆጠሩ ሰዎች እያንዳንዳቸው የራሳቸው መዳረሻ፣ የራሳቸው ምኞትና የሚጠብቋቸው ወዳጆች አሏቸው። ይህ ታሪክ የ242 ሰዎች ያልተቋጨ ህልም፣ ያልተነገረ ደስታና በአንድ አፍታ በሰማይ ላይ ስለጠፋው ተስፋ ነው። ሰዎች የሁሉ ዴሊ ቤተሰቦች፣ አለምን ሁሉ እያስደነገጠ ስለሚገኘው የህንድ አውሮፕላን መከስከስ ና የሞት ሰዎች ቁጥር አሁን ዜናውን እስካደረስንላችሁ ድረስ ስንት ላይ እንደደረሰ አደጋው እንዴት እንደደረሰ ና በአደጋው ህይወታቸውን ስላጡ አንድ ቤተሰብ አሳዛኝ መረጃዎችን በትንታኔያችን የምንመለከት ይሆናል። ውድ የተከበራችሁ የሁሉ ዴሊ ቤተሰቦች እስከ ፕሮግራማችን ፍጻሜ አብራችሁን ቆያል። በቅድሚያ ለቻናላችን አዲስ ከሆናችሁ እንደዚህ አዳዲስ ወቅታዊ ትኩስ መረጃዎች እንደርሶት ቻናችንን ሰብስክራይብ፣ ቪዲዮም ላይክ ማድረግ ቤተሰቡን ይወዳጁ። ያል ወደ መረጃው እናሸጋግራችሁም። የህንድ አህመድ ባድ ከተማ እንደተለመደው በሰዎች ግርግር ተሞልታለች። በሰርዳር ቫልባይ ፓላቴ ዓለም አቀፍ አውሮፕላን ማረፊያ ወደ ለንደን የሚጓዘው የህንድ አየር መንገድ አውሮፕላን ለመነሳት በዝግጅት ላይ ነው። በውስጡም 242 ሰዎች አሉ። 169 ህንዳውያን ወደ ቤተሰቦቻቸው ወደ አዲስ ስራቸው ወይም ደግሞ ለጉብኝት የሚሄዱ ናቸው። 53 ብሪታናውያን ከረፍት በኋላ ወደ ሀገራቸው የሚመለሱ ሰባት ፖርቹጋላውያንና አንድ ካናዳዊ እያንዳንዳቸው የራሳቸው ታሪክ ያላቸው ናቸው። የህንድ አየር መንገድ ቦይንግ 788 ዳሽ 8 የመንገደኞች አውሮፕላን 242 ሰዎችን አሳፍሮ ከህንድ አህማማድ ወደ ለንደን በመጓዝ ላይ ሳለ አየር ላይ ብዙም ሳይቆይ አደጋ ገጥሞታል። አውሮፕላን ውስጥ ለነበሩ ሰዎች ለእያንዳንዳቸው ይህ ጉዞ የህይወትን አዲስ ምዕራፍ ለመጀመር ነው ሌሎች ደግሞ ከሚወዳቸው ጋር ዳግም ለመገናኘት የናፍቆት መንገድ ነው። የበረራ አስተናጋጆች በፈገግታ ተሞልተው መንገደኞችን ይቀበላሉ። ሁሉም ነገር ፍጹምና የተለመደ ይመስል ነበር። አውሮፕላኑ ከምድር ተለየ። የብረት ወፍ ወደ ሰማይ ተወነጨፈ። ከታች የምትታየው አህመዳባድ ከተማ ቀስ በቀስ እየደበዘች ሄደች። መንገደኞች ቀበቷቸውን ፈተው መጽሐፍ ማንበብ፣ ሙዚቃ ማዳመጥ ጀመሩ። ሁሉም ወደ ለንደን የሚያደርገውን የሰዓታት በረራ በሰላም ለማጠናቀቅ ተዘጋጅቷል። በረራው ከተጀመረ ከጥቂት ደቂቃዎች በኋላ የሆነ ችግር ተፈጠረ። የሆነ ያልተጠበቀ አስደንጋጭና አሰቃቂ ነገር። በዚህም ጊዜ የሚወዷቸውን የሚጠብቁ ሰዎች ፊታቸው በጭንቀትና ና በግራ መጋባት ተሞልቶ ይታያል። እያንዳንዳቸው ስልካቸውን ደጋግሞ ሲመለከቱ፣ ሌሎች ደግሞ በእንባ ተውጠው ይታያሉ። ጭንቀቱ ወደ ፍርሃት፣ ፍርሃቱ ደግሞ ልብን ወደሚሰብር ሐዘን። አንድ ባል ሚስቱ ይጠብቅ ነበር፣ አንዲት እናት ልጇን፣ ልጆች አባታቸውን። ዜናው እንደ ሰደድ እሳት ተሰራጨ። ከአህመዳባድ የተነሳው የህንድ አየር መንገድ አውሮፕላን ከራዳር ጠፍቷል። 242 የተለያዩ ህልሞች 242 የተለያዩ ታሪኮች በአንድ አፍታ ቆሙ። በአውሮፕላን ውስጥ የነበረችው አንዲት ወጣት የኮምፒውተር ባለሙያ ስትሆን ለንደን ውስጥ የሚገኝ ትልቅ ኩባንያ ውስጥ ለመስራት የህይወት ዘመናዊ እድል አግኝታም ነበር። ከሁለት ሳምንት በኋላ ሊያገባት የታጨው ወጣት በአውሮፕላን ማረፊያው በአበባ ሊቀበላት ይጠብቅ ነበር። አዛውንቱ ጥንዶች የልጅ ልጆቻቸውን ለመጀመሪያ ጊዜ ለማየት በጉጉት ተሞልተው ነበር። ይዘውት የነበረው ሻንጣ በህፃናት መጫወቻዎችና በስጦታዎች ተሞልተው ነበረ። በምድር ላይ ፍለጋው ተጀመረ። የተገኘው ነገር ግን የተሰበረ ክንፍ፣ የተሰባበረ መቀመጫና አንዳንድ የተበጣጠሰ የግለሰቦች ዕቃ ነው። እያንዳንዱ የተገኘ ነገር ያንድን ሰው ህይወት፣ ያንድን ቤተሰብ ተስፋ ይወክል ነበር። የመጨረሻዎቹ ሰከንዶች ምን ይመስሉ ነበር? በአውሮፕላን ውስጥ የነበረው ድባብ ምን ይመስል ነበር? ፍራት፣ ጸሎት፣ ወይንስ ለመጨረሻ ጊዜ የሚወዱትን ስም መጥራት? እነዚህ ጥያቄዎች ለዘመናት ምላሽ ሳያገኙ ይቀራሉ። ይህ አደጋ የአንድ አየር መንገድ ታሪክ ብቻ አይደለም። ለ242 ቤተሰቦች ህይወት ለዘላለም የቀረ ጠባሳ ነው። 169 የህንድ፣ 53 የብሪታንያ፣ ሰባት የፖርቹጋል ና አንድ የካናዳ ቤተሰቦች የሚወዳቸውን በሰማይ ላይ አጥተዋል። የእነሱ ሳቅ፣ ድምጻቸውና ትዝታዎቻቸው ግን ከወዳጆቻቸው ልብ ውስጥ ለዘላለም ይኖራል። ይህን ዜና እስከ ሰራን ድረስ አውሮፕላኑ ስላጋጠመው ችግር አንድም የተባለ ነገር የለም። በዚህ አደጋ አንድ ሰው በህይወት ተገኝቷል። በመስኮት ዘሎ ነው የተረፈው። የሟቾቹ ቁጥር አሁን ላይ 290 መድረሱም ተዘግቧል። ተአምር በሚመስል መልኩ ይህ ከነዚህ ሁላ ሰዎች መካከል የተረፈው እንግሊዛዊ ሲሆን በመስኮት ዘሎ ነው ህይወቱን ያተረፈው። አውሮፕላኑ ከመሬት ከተነሳ 30 ሰከንዶች በኋላ ከባድ ድምፅ ተሰማ። ከዚያም አውሮፕላኑ ተከሰከሰ። ሁሉም ነገር በፍጥነት ነው የሆነው። በህይወት የተረፈው እንግሊዛዊው፣ 169 ህንዳውያን፣ 53 እንግሊዛውያን እንዲሁም ደግሞ ሰባት ፖርቱጋላውያንና አንድ የካናዳ ዜግነት ያላቸው ዜጎች ይገኙበታልም ተብለዋል። አውሮፕላኑ የተከሰከሰው በሐኪሞች ማረፊያ ቤት ላይ ነው። አንዲት እናት ወንድ ልጇ እንዴት ከሁለተኛ ፎቅ ላይ ዘለው ህይወቱን እንዳተረፈ ለመገናኛ ብዙሃን ገልጻለች። የአሜሪካ የውጭ ጉዳይ ሚኒስቴር ማርኮ ሮቢዮ በህንድ በደረሰው አሰቃቂ የአውሮፕላን አደጋ ልባቸው መሰበሩን ገልጸው ለሟች ቤተሰቦች መጽናናትን ተመኝተዋል። የህንድ አውሮፕላን መከስከስ አደጋው ጉዳቱ ገና ትኩስ ነው። ወዳጅ ዘመድ የተፈጠረውን አምኖ ለመቀበል ከራሱ ጋር ትግል ላይ ነው። የህንድ አየር መንገድ እንዳሳወቀው አውሮፕላን ውስጥ ከነበሩ 242 ሰዎች አንዱ ብቻ በህይወት ተርፏል። ህይወታቸውን ካጡ ሰዎች መሀል አሁን ላይ የሚሰሙ ታሪኮች ሀዘኑን የሚያበረቱ ናቸው። በተለይ ከሦስት ልጆቻቸው ጋር ኑሯቸውን ለንደን ለማድረግ ይጓዙ የነበሩ ባልና ሚስት ታሪክ በሀዘን ያቆረፍዳል። ኮሚ ቪያስ ስራዋን በህንድ ያደረገች ዶክተር ናት። ባለቤቷ ፕራቲክ ጆሺ ደግሞ በሶፍትዌር ኢንጂኒሪንግ በለንደን ይሰራል። የባልና ሚስ የሁል ጊዜ ምኞቶች ከልጆቻቸው ጋር በጋራ የሚኖሩበትን መንገድ ማመቻቸት ነው። ሁል ጊዜ ሀሳቡን ቢያነሱትም ነገሮች ቀና ሆነው አንድ ላይ ለመሆን አልቻሉም። ከዚህ በላይ መጠበቅ ያቃተው ባለቤቷ ሚስቱና ሶስቱ ልጆቹን ይዞ ወደ ለንደን እየተጓዘ ነበር። ባለቤቱም በሀሳቡ ተስማምታ ስራዋን አቆመች። በረራቸውን ለማድረግም አውሮፕላን ማረፊያው ጋር ተገኙ። በመጨረሻም አንድ ላይ ለመሆን መቃረባቸው ደስታቸው ልዩ ሆነ። ትኬቱ የተቆረጠው አውሮፕላን ይህ የተከሰከሰ አውሮፕላን ነው። ሁሉንም ያካተተ መስታወሻ ፎቶ ተነስተው ለዘመድ ላኩ። ፈገግታቸው ሳይጎል አውሮፕላኑ በረራ ጀመረ። ቤተሰቡ ዳግም አንድ ላይ በመሆናቸው በደስታ ብዛት እየተፍለቀለቁ ነበር። ነገር ግን አውሮፕላኑ ከአየር ማረፊያው ብዙም ሳይርቅ ተከሰከሰ። የቤተሰቡ አብሮ የመኖር ምኞት አብሮ ወደ ፈጣሪ በመሄድ ተደመደመ። አንጀት የሚበላው ይህ ታሪክ ኤቢሲን ጨምሮ በርካታ መገናኛ ብዙኃን እየተቀባበሉት ይገኛሉ። እንደሚታወሰው ቅርብ ጊዜም በአዘርባጃን አውሮፕላን ተከስክሶ በርካታ ሰዎች መሞታቸውም ይታወቃል። የአዘርባይጃን ፕሬዚዳንት በወቅቱ እንደገለጹትም አውሮፕላኑ መንገዱን የቀየረው በአስቸጋሪ የአየር ሁኔታ ምክንያት ነው ብለው ነበር። ነገር ግን ፕሬዚዳንቱ አክለውም ያደጋው መንስኤ እንደማይታወቅና ምርመራ እንደሚደረግበትም ተናግረው ነበር። ይህ የአዘርባጃን ህዝብ ከባድ ሐዘን ውስጥ እንዲገባ ምክንያት ሆኖ ነበር። አውሮፕላኑ ስልሳ ሁለት መንገደኞችን ና አምስት የበራ ሰራተኞችን አሳፍሮ ነበር። ነገር ግን በህንድ እየደረሰው የአውሮፕላን መከስከስ ከሁሉም የከፋ መሆኑም እየተነገረ ይገኛል። እስካሁን በተገኘው መረጃም የሞቱ ሰዎች ቁጥር ሁለት መቶ ዘጠና መድረሱም እየተነገረ ይገኛል።